አንድ አምላክ በሚሆን በአብ በወልዱ መንፈስ ቅዱስም ሰላም እላቸዋለሁ። የተወደዳችሁ የእግዚአብሔር ልጆች፣ የገሪዛን ቤተሰቦች እንደይቆያችሁ፣ ሁሉን የሚችል አምላክ ክብር ምስጋና እስከ ዘላለም ድረስ የደረሰው። ገሪዛን ማለት የበረከት ተራራ ማለት ነው። በዚህ ቻናል ውስጥ ቅዱስ ቃል የእግዚአብሔር ቃል መዝሙራት፣ የትዳርና የፍቅር ትምህርቶችን ሁሉ የምንማርበት ነው። ቤተሰብ ስለሆናችሁ ክብር ይስጣችሁ። ቤተሰብ ያልሆናችሁም አብራችሁን ቤተሰብ ሆናችሁ እንደምትቆዩ ተስፋ አደርጋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ቃል ጥበብ ቤቷን ሰራች። ይችላል ሰው ሕይወትን በጥበቡ ሊያቃናት፣ ሕይወትን በጥበብ ሊሰራት፣ ኑሮውን፣ መንገዱን፣ ቤቱን በጥበብ ሊሰራት ይችላል። ደግሞም ሰው ጥበብ ከጎደለው ደግሞ ቤቱን በገዛ እጁ ሊያፈርስ ይችላል እና በትዳራችን በፍቅር ህይወታችን ውስጥ ኑሯችንን መምራት የሚገባን በጥበብ ነው። ጥበብ ቤት ነው የሚገኘው? የሚል ጥያቄ የሚጠይቅ አይጠፋም። ጥበብ በብዙ መንገድ ወደ ልባችን ትገባለች። የመጀመሪያው መንገድ ከወደቁት ሰዎች በመማር በህይወታቸው ከወደቁ ሰዎች፣ ከተፋቱ ሰዎች፣ ከተጋጩ ሰዎች፣ መታረቅ ካቃታቸው ሰዎች መማር ያስፈልጋል። እውነት ለመናገር ወድቆ ከመማር ሰዎች ወድቀው በህይወታቸው ተነስተው ካገኙት ጥበብ መማር እጅግ የተሻለ ነው። ጥበብ ጠጣቢም ሰው ከሞኝ ይማራል። ለእግዚአብሔር ቃል እና እነዛ ሰዎች ለምን እንደዚያ ሆኑ? ለምንድን ነው ወደ ፍቺ የሄዱት? ለምንድን ነው ትዳር ከባድ ነው የሚሉት? ለምንድን ነው ማፍቀርን እንደ ትልቅ ከባድ ድንጋይ ሸክም የሚያዩት? የምንገጥማቸው ነው ብሎ ያንን ማየት፣ እኔ በሆነስ ብሎ ያንን መመርመር ከዛ ደግሞ ከዛ እነሱ ከወደቁበት የተሻለው መንገድ ማየት ይሄ ጥበብ ይባላል። እና ብዙ ጠቢባን ሰዎች ከወደቁ ሰዎች የተማሩ ናቸው። ሞኞች አስተዋዮች ናቸው፣ ሞኞች አይደሉም። ሰው ሲወድቅ፣ ሰው በህይወቱ ሲሰናከል፣ ሰው በህይወቱ እንቅፋት ሲገጥመው ለምን ገጠመው ማለት፣ ምን ሆኖ ነው፣ ምን ደርሶበት ነው፣ እኔ ብሆንስ ማለት ትልቅ ጥበብ እንድንማር የሚያግዘን ነው። ሁለተኛው ጥበብ የምናገኘው የእግዚአብሔርን ቃል መማር ነው። የእግዚአብሔርን ቃል መማር ማለት መንፈሳዊ በሆነ መንገድ ትዳርን የሚተረጉሙ የሚያስረዱ፣ የፍቅርን ትንታኔ የሚያስተምሩ ሰዎችን ማዳመጥ። መቼም ተነስተን መጽሐፍ ቅዱስ ብናነብ ጥበብ ሊገባ ላይችል ይችላል፣ የሚያስረዳን ካላገኘን ግን በደም መንፈሳዊ ቻናሎች ላይ ስለ ፍቅር፣ ስለ ትዳር የሚሰጡ ትምህርቶችን በእምነት ማዳመጥ። ናቃርጎ ማዳመጥም አይደለም እስቲ ምንድን ነው የሚለው ልስማው እያሉ ማዳመጥ አይደለም። የእግዚአብሔር ቃል በእኛ ትንሽ አይምሮ የሚገመገም አይደለም። እስቲ ልስማው ተብሎ የሚያዳምጡት አይደለም። የጌቶች ጌታ የነገስታት ንጉስ የሀያላን ሀያል የህይወት ሰሪና ጠቢብ የሆነ እግዚአብሔር ሲናገር ሰው በትትና ነው ማዳመጥ ያለበት፣ ይጠቅመኛል ብሎ ማዳመጥ ያለበት እና የእግዚአብሔርን ቃል በመስማት ሰው ጥበብን ያገኛል። በእምነት በመስማት በእምነት በመስማት ልክ ነው በማለት አንዳንዴ፣ እዛው ቃል ውስጥ ደግሞ ልክ አለመሆናችንን የሚነግረን ነገር ስናገኝ ክብራችንን እንደነካን ወይ ሰባኪው እንደሰደበን እንደተቆጣን አድርገን በመቁጠር መለኮታዊውን ጥሪ ወይም ደግሞ ድምፅ ማስቀየስ ምንሞክር ሰዎች አለን። እንጎዳለን። እግዚአብሔር በሰው ነው የሚናገረን። በሰው ካልሰማን የእግዚአብሔር መላእክትነት ቢነግሩ እንደማንሰማ ያውቃል። በሰው ነው የሚነግረን እግዚአብሔር። ስለዚህ ልባችን እልከኛ ከመሆን ተሰብስቦ ያንን የተነገረን ሐሳብ ተግባራዊ ለማድረግ መነሳት፣ ይሄ ነው ጥበብ የሚባሉ እግዚአብሔር ልጆች፣ ጥበብ የሚባለው ይሄ ነው እና በጥበብ ቤቷን ሰራች። ይሄ ቤት ይሰራል ሰው ከወደቀው ሲማር ከደከመው ሲማር መንገዱ በጣም በብዙ ነገር በጥበብ ትርፍ የተሞላ ሊሆን ይችላል። በተለይ በፍቅርና በትዳር ግንኙነት ውስጥ ትልቁ ትምህርት የሚገኝ በሚገጥመን የሕይወት ትግል ወይም ተግዳሮት ነው። ሁለት ሰዎች እንዲዋሃዱ ሁለት ሰዎች ከተለያለ ከተለያየ አለም መጥተው ሁለት አባዮች ነጭ አባይ፣ ጥቁር አባይ ካርቱም ላይ ነው የሚገናኙት አይደል? ሲጋጩ መጀመሪያ ሲገናኙ ይጋጫሉ። ከዛ ደግሞ በጣም ትልቅ ወንዝ ሆነው ይፈሳሉ። ግጭቱ ነው ተግዳሮት የሚባለው የሁለቱ ወንዞች ግጭት። አንዱ ከሰሜን ከጎንደር አንዷ ከደቡብ ከባሌ ይሆናል የሚጣመሩት፣ ወይ ከትግራይና ከኦሮሞ ይሆናል የሚጣመሩት። ከተለያየ ምንጭ የመጣ ወንዝ ነው አንድ ላይ ለመፍሰስ የሚመጣው። እነዚህ ውሃዎች ሲገናኙ መጋጨታቸው ድምፅ ማሰማታቸው አይቀርም። እነዛን ነገሮች ተቀብለን ሊሆን ይችላል ብለን አምነን አስበን ይሄ ቢገጥመኝ ምን ይሆናል ብለን አስበን ለዚህ ችግር ምን አይነት መላበጅለት አለው ማለት ይሄ ትልቁ ጥበብ ነው። ትልቁ ጥበብ ነው። እነ አብርሃም እነ ሳራ እንዴት በህይወታቸው መንገድ ችግር ገጠማቸው፣ እንዴት አለፉት? ይህን መማር ይህን ማወቅ ትልቅ ጥበብ ነው። በጣም ትልቅ ጥበብ ነው። እነ ርብቃ እነ ይስሐቅ ቤታቸውን እንዴት መሩት? ደሞ ምንም ትርጉም የሌላቸው ሰዎች በህይወታቸው ውስጥ ነበሩ። በቃ ነበሩ የሚባሉ በቃ ትልልቅ። ለምሳሌ የሙሴ ሚስት ምንድን ነው የሰራችሁ ስራ አናቅም። አብረው ባልና ሚስቶቹ ነው። በፍቅራቸው በኑራቸው በትዳራቸው ውስጥ ያላቸው አስተዋጽኦ ያን ያህል ጎልቶ የማይታዩ ደብዛዛ ሰዎች ደግሞ እንዴት ተፈጠሩ ማለት። እንደነ አቢጌ አይነቶቹ ደግሞ ትዳራቸውን፣ ቤታቸውን ለማትረፍ ጎንበስ ቀና ያሉ በጥበብ የሰሩ ሴቶች እንዴት ብለው ነው ቤታቸውን ያተረፉት ብሎ በማጥናት ይሄ ነው በተለይ እህቶቻችን እህቶቻችን ኑሮን በጥበብ መምራት ከእናንተ በጣም ብዙ ይጠበቃል። ወንዶችም ራስ እንደመሆናቸው መጠን እጅግ ብዙ ጥበብ ያስፈልጋቸውም። ሴት ልጅ ግን ኑሮን በእጇን የያዘችው ሴት ልጅ ቤቷን ትሰራለች በጥበብ ልባም ሴት ይልና፣ ሰነፏ ግን በገዛ እጇ ተፈርሰዋለች ይላል። ያ ማለት እጇ ላይ ነው ሴት እጅ ላይ ነው ኑሮ ያለው። ሴት እጅ ላይ ያለው ኑሮ ከወደቀ አይነሳ። ሴት ፈታለሁ ካለች መመለሻ የላት። ሴት በቃኝ ካለች መመለሻ የላት። መመለሻ የላት። ሴት ግን ከበረታች እችለዋለሁ፣ ሸክመዋለሁ፣ አያቅተኝ፣ እግዚአብሔር ይረዳኛል ካለች ደግሞ ኑሮ በጣም የተሳካና የተቃና ይሆናል። እና ህይወትን በጥበብ መምራት ዝም ብሎ መቼም ሰው ዝም ብሎ ዝም ብሎ ዝም ብሎ መኪና ይነዳ ማለል አውቆ ተምሮ ነው መንጃ ፈቃድ አውጥቶ ነው። ትዳር የሚባለውን ፍቅር የሚባለውን መኪና ይዘን መንጃ ፈቃድ ሳናወጣ ትምህርት ሳንማር ስናጋጨው እኮ ነው የምንለው። ስናጋጨው ስንቱ ተሰበረ፣ ስንቱ ተሰበረ፣ ስንቱ ተገጨ፣ የስንቷ ሴት ልጅ ልብ ተሰበረ፣ ወንድ በቃኝ አለ። ስንቱ ወንድ ሴት በቃኝ ከዚህ በኋላ ብሎ ልቦ ተሰባብሮ ቀረ። አለ መንጃ ፈቃድ የሚነዳ መኪና ብዙ ነገር ነው የሚሰባበረው። ሕይወትን አደጋ ላይ ሁሉ ይጥላል። ልክ እንዲሁ ነው ይሄ ፍቅር ይሄ ትዳር ይሄ መሰረታዊ ነገር ይሄ ሕይወት ዋና ነገር እውቀት ይፈልጋል ጥበብ ይፈልጋል። እና በዚህ ልክ ራሳችንን ልናሳ ልናዘጋጅ ልንመክር ይገባል። እግዚአብሔር አንዳንዴ የሚያዘገየውም ራሱ ቀኑን እንድንማር ይሆናል፣ እንድንዘጋጅ፣ ጥሩ ሴት እንድንሆን ይሆናል። ባሉን የሚያዘገየው፣ ሚስትን የሚያዘገያት ጥሩ እንደሆነ እንድንሰራ፣ ጥሩ ባልሆነ እንድንሰራ ሊሆን ይችላል። ይህን በጣም አስፍተን መመልከት ይገባናል። እግዚአብሔር ባርከን የሰማነውን በልቦናችን የጻፈ እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት ከኛ ጋር ይሁን። ኮሜንት ሳታርጉ እንዲሁ የላይክ በተኑ ሳታትነኩ አትውጡ። ይህን ብታደርጉ ዩቲ ፊትለፊት ያስቀምጠዋል ሰው እንዲሰማው ያደርጋል። ቃል ሕይወት ያሰማልን ብላችሁን ከመመረቅ ትልቅ ነገር መሆኑን እወቁ። አከብራችኋለሁ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ።